የሀገርን እድገት ለማስቀጠልና ቀጣይነት ያለው ዘላቂ ልማት ለማምጣት ፈጠራና የቴክኖሎጂ ውጤቶች ወሳኝነት አላቸው። አራተኛው የክህሎት የፈጠራ ውድድር ተጀምሯል። እኛም ታዲያ እዚህ የክህሎት ውድድር ላይ ምን አይነት የፈጠራ ውጤቶች አዳዲስ ቴክኖሎጂዎች ቀረቡ? የሚለውን ዞር ዞር እያለን እንቃኛለን። አብራችሁን ቆዩ። በአካባቢያችን የሚገኙ ድንች፣ ጥቅል ጎመን፣ ቲማቲም፣ ሽንኩርት የሚጣሉ አሉ አይደል፣ በመዳበሪያ ውስጥ እነሱም በመልቀም አካባቢያችን ከተፈጥሮ ከምናገኘው ተረፈ ምርቶች ወይ ቆሻሻ ተብሎ ከምጣሉ መዳበሪያ የሚያመርት ማሽን ነው የሰራ ነው። ቡና ይቆላል፣ ይፈጫል፣ ያቀዘቅዛል፣ ይፈጫል። ከዛ በኋላ ደግሞ ፓክ ያደርጋል ያሽግልናል ማለት ነው። ይህን ቴክኖሎጂ ነው ይዘን የመጣነው። የፕላስቲክ ሪሳይክሊንግ ማሽን ነው ይዘን የመጣ ነው። አንደኛ ኢንቫሮንመንቱን ፕሮቴክት እናደርጋለን። ሁለተኛ ደግሞ ኢቨን ከምንሰራው ነገር ኢንካም ጀነሬት እናደርጋለን ለራሳችን ማለት ነው። አሰልጣኝም ኮሌጅም ተጠቃሚ ሆንበት አለ እና እንደ ሀገርም ስናስበው አጠቃላይ ያለውን ኢንቫሮንመንት ፕሮቴክት ማድረግ ያስችላል ማለት ነው። ምንም ዌስት የሚሆን ነገር አይኖርም። የጨርቅ መስሪያ ማሽን ነው ወይም ዶቢ ፓወር ሎም ይባላል። የጨርቅ መስሪያ ማሽን አሁን እዚህ ባለበት ደረጃ በሀገራችን ደረጃ በዚህ ቴክኖሎጂ የተሰራ የለም። የመጀመሪያው ነው ይሄ። ዶቢ ፓወር ሎም ሲሰራ የተለያዩ ጨርቆችን እንዲሰራ አድርገ ነው። ሁለተኛ ደግሞ ባህላዊ ልብስ ደግሞ የለመድነውን ልብስ በዚህ መንገድ መስራት ይችላሉ። በርካታ ችግር ፈቺ የሆኑ አዳዲስ የፈጠራ ውጤቶች ቀርበው ተመልክተናል። ታዲያ ኢትዮጵያ ለጀመረችው ሁለንተናዊ እድገት እንደነዚህ አይነት አዳዲስ የፈጠራ ውጤቶች ሀገርን ዘላቂነት ያለው እድገት እንድታስመዘግብ ከማድረግ አንጻር ትልቅ አቅም የሚፈጥር ሆኖ አግኝተነዋል። ክራይ እንኳን አንድ ሺህ ሰዓት ከማስጫኛ ጋር አምስት ሚሊየን ነው። አሁን ማስጫኛ ለክራይ ብቻ 36 ሚሊየን እስከ 40 ሚሊየን ነው እስከ አባተር የሚገባው ይሄ ያንን ሙሉ በሙሉ ይተካል ሳይሆን በከፊል ይተካል። ከውጭ ነው የሚመጣው። ሁለተኛ ዋጋው በጣም ከፍ ያለ ነው። አንዱ እስከ ስምንት ሺህ ዘጠኝ መቶ ብር ነው በአሁኑ ሰዓት ማለት ነው። እኛ ግን አንድ መቶ ኪሎ ወይም አንድ ኩምታል በአንድ ሺህ ብር ነው የሚገዛው። ስምንት ኩምታል መግዛት ይችላል ማለት ነው። በቀጥታ ይሄ ከውጭ የሚመጣውን መተካት የሚችል ነው። ሁለተኛ ያ ኬሚካል ነው፣ ይሄ ኬሚካል የለውም። ከተፈጥሮ ከምናገኘው አካባቢያችን ቅሬት ከሚባሉ ተረፈ ምርቶች የሚሰራ ነው። ሌላው ምንድን ነው? እኛ ይዘን የተነሳ ነው ያ እህልን ነው ፈርታይል የሚያረገው። ይሄ ግን መሬትን ነው ፈርታይል የሚያረገው። ከሁለት ከሶስት አመት በኋላ ዝም ብሎ ያለዚህ መዳበሪያ መዝራት ይችላሉ። ኢምፖርት ሰብሲስ ስናደርግ የውጭ በከፍተኛ ገንዘብ ነው ወደዚህ ወደ ሀገር ውስጥ የሚገባው እኛ ግን ባለን ሪሶርስ ተጠቅመን ብንሰራ ያን እናስቀራለን ማለት ነው። አድቫንቴጁ በጣም ሀይ ነው ማለት ከ ከውጭ ጋር ኮምፔርስ እናደረግ ማለት ነው። ሀገር ውስጥ ስንሰራ አንደኛ በትንሽ ማሽን ነው የምንሰራው፣ ሁለተኛ ነገር ደግሞ እንዳልሽው ለሜንተናብሊቲ ለማስተካከል ቢበላሽ ለማስተካከል የምንላቸውን ከእንደገና ደግሞ ስፔሮችን ከማግኘት ከማቅረብ አንጻር እዚህ የምንሰራቸው በጣም የተሻለ ፋይዳ አላቸው እዚህ ብንሰራቸው ማሽኖች ማለት ነው። ይሄ ሚያግዘኝ አካል ቢገኝ እዚህ ይፈብረክ እዚህ ይሰራ እና ምርትና አይደለም ለሀገራችን ለሌላ ሀገር ኤክስፖርት ማድረግ እንችላለን የሚል አካል ቢገኝ ከዚህ የተሻለ አሻሽለን ከውጭ ሀገር የሚመጣው ዶዛን ከተርፕለር፣ እነዚህ ዶዘሮች፣ ሎደሮች የሚመጡትን እነሱን እናስቀራለን ብዬ እገምታለሁ። እኛ አሁን ይሄ ጠቅላላ ለሀገራችን አይደለም ለአፍሪካ የሚያስፈልግ ማሽን ነው። ጎግል ላይ ገብተ ሰርች አድገና እንደ አፍሪካ ናይጄሪያ ናት ትንሽ እንትን እያለች ያለችው። ስለዚህ የሚያግዝ አካል ብኖር ሙያ አለን እኛ አሰልጣኞች ስለሆን ሙያ አለን ሌሎቹም ከአንድ ላይ ሆነን ሀገራችንን ካለች ከዚህ ከውጭ ከሚመጣው ችግር ቀርፈን አገራችንን መለወጥ እንችላለን። ወጣቶቹ ይችላሉ። አሁን እዛ እንደ እንዳያችሁት ማሽኖች የተለያዩ ማሽኖች አሉ እገዛ ቢኖራቸው ኢኮኖሚ ቢኖራቸው ከውጭ የሚመጣውን መቶ በመቶ ማስቀራት እንችላለን ማለት ሁሉንም